ሰላም ሰላም፣ የኢየሱስ ክርስቶስ የፍቅር ንጉስ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲሱ ሰው። ውድ የእግዚአብሔር ቤተሰቦች እንግዲህ የእግዚአብሔር ቃል የተጻፈው ያው መጽሐፍ ቅዱስ ላይ ነው። ብዙዎቻችን ይህንን ቃል የምናገኘው በተለያየ ቋንቋ፣ በተለያየ ቨርዥን ብዙ ቦታ ላይ ተሰጥቶናል ማለት ነው እና እኛ ክርስቲያኖች ነን፣ በኢየሱስ ክርስቶስ እናምናለን ብለን የምናስብ ሰዎች ሁሉ ወደ እግዚአብሔር ቃል በመሄድ የእግዚአብሔርን ቃል እናነባለን እና የእግዚአብሔርን ቃል ካነበብን በኋላ ልክ የእግዚአብሔር ቃል እንደሚለን መኖር አለብን። ለዚህም ነው መጽሐፍ ቅዱስ የተሰጠን። ሁሉም ሃይማኖቶች የራሳቸው የሆነ መጽሐፍ አላቸው እና የሚመሩበት በዛ ቃል መሰረት ይሄ የአምላክ ቃል ነው ብለው የሚሄዱበት የተለያየ የእምነት መጽሐፍ አላቸው። እኛም ደግሞ እኛም ብዬ የማስበው የምናገረው በኢየሱስ ክርስቶስ አዳኝነት ድነን የዘላለምን ህይወት ያገኘን ክርስቲያን ብለን ራሳችንን የምንጠራ ወይ ደግሞ የኢየሱስ ክርስቶስ ተከታዮች ነን ብለን የምንጠራ ሁሉ የእግዚአብሔርን ቃል አንብበን በእግዚአብሔር ቃል የመሄድ የውዴታ ግዴታ አለብን ብዬ አምናለሁ። ይህንን ያልኩበት ምክንያት ለምንድን ነው? ዛሬ አንድ ቦታ ላይ አንድ ሰው ጋር ደወልኩኝ እና እዛ ሰው ጋር ደወልኩና ዛሬ እኮ አርሴማ ነች አለኝ። እና ብሎ የሆነ ነገር ነገረኝ። ከዛ ምን ማለት ነው ብዬ ጠየኩት። ከዛ ብዬ ስጠይቀው ቅድስት አርሴማን አታቃትም እንዴ ምናምን አለኝ። አይ አላቃትም፣ እስቲ አንተ አስረዳኝ፣ አስተምረኝ፣ አላቅም። እኔ እኔ ማቀው እንግዲህ ብዙ ጊዜ በእንደዚህ አይነት ፒክቸር ማቀው ድንግል ማርያምን ነው። ድንግል ማርያም ደግሞ ኢየሱስ ክርስቶስ በልጅነቱ ህፃን ሆኖ ይዛው ያንን ስዕል ብዙ ጊዜ ያለው። ግን ይሄንን አላውቀውም፣ እና ምንድን ነው ብዬ ለማስረዳት ለመጠየቅኩኝ ማለት ነው ነው ስጠይቅ፣ ሰውየው ምንም ሊያስረዳኝ አልፈልግም፣ እና ታውቀዋለህ፣ እባክህ ተው ምናምን አለኝ። ከዛ እንዴ ሰው እኮ አላቅም ካለ አንድ ሰው መጠየቅ መብቱ ነው። እና ያ ሰውዬ ደግሞ አምንበታለሁ በዚህ ነገር እኔ በጣም በእርግጠኝነት አምናለሁ ብሎ የሚያስበው ሰው ደግሞ ለማስረዳት ዝግጁ መሆን አለበት ብዬ አምናለሁ። ይሄ በጣም የሚገርማችሁ ነገር ብዙ ቦታ አይቼዋለሁ። ለምሳሌ በተለያየ እምነት ውስጥ ያሉ ሰዎች ለምንድን ነው ይህንን ነገር የምታምነው ብላችሁ ብትጠይቋቸው አይ ይሄ የኔ ሃይማኖት ነው፣ የኔ እምነት ነው። ምንም ብለው ማስረዳትም አይፈልጉም። በዛ ላይ ደግሞ ቶሎ ይበሳጫሉ። እንዴ ለምን ደግሞ ትበሳጩት? አንድ ሰው እኮ አንድ ነገር የሚጠይቀው ስላልገባው ነው። ካልገባው ደግሞ ሰው ደግሞ በሚያምንበት ነገር ሰው ሲጠየቅ ማስረዳት መቻል አለበት እና ብዙውን ጊዜ እኔም ልጅ ሆኜ የእግዚአብሔርን ቃል በማላቅበት ጊዜ እንደው በስማ በለው በምኖርበት ያ የጨለማ ጊዜ ብ ብናገረው ይቀለኛል። ማቃት በጣም ትንሽ ነገር ነች ለመጽሐፍ ቅዱስ ለምን ዛሬ መጽሐፍ ቅዱስን እንደማነበው ወይ ደግሞ እንደማቀው አልነበረም። ስለዚህ ሰዎች አንድ ጥያቄ በሚጠይቁን ጊዜ ሸሻለው ወይ ደግሞ እበሳጭባቸው ነበር። ስለዚህ ዛሬም ላይ የምናየው ነገር ይሄ ነው። ሰዎች ስለሚያምኑበት ነገር ወይ ደግሞ ይሄ ነገር ያዋጣኛ ብለው ስለሚሉት ነገር ማስረዳት አለባቸው። ሲያስረዱ ደግሞ በኤቪደንስ የተደገፈ መሆን አለበት። ለምሳሌ ሰው ስለ እግዚአብሔር ቃል አንድ ሰው ስለ ክርስቶስ ሲጠይቅ ወይ ደግሞ ስለ ክርስትና እምነት ሰው በሚጠይቅበት ጊዜ ሁላችንም የማስረዳት፣ ሁለተኛ ደግሞ ከመጽሐፍ ቅዱስ ላይ እውነተኛ ነገሮችን አውጥተን ይኸውልህ ይሄ ነገር መጽሐፍ ቅዱስ ላይ እንደዚህ እንደዚህ ይላል፣ ስለዚህ ነው እኛ በዚህ የምናምነው ብለው ሰው ነገሮችን ማስረዳት መቻል አለበት። እና ብዙውን ጊዜ ያው እኔ የነበርኩበትም በፊት የነበርኩበትም እምነት በእንደዚህ አይነት ነገር ስላላደግን አይ ይሄ እምነቴ ነው አትጠይቀኝ ምናምን ብል እንላለን እና ይሄንን በጣም የሚገርማችሁ በሌሎችም እምነት ብዙ ሰዎችን ሳገኝ አንዳንድ ጊዜ ኢንተርቪው ስጠይቃቸው ምንም ነገር መናገር አይፈልጉም ለምንድን ነው ብዙዎቹ አያውቁትም ብዙዎቹ አያውቁትም ስለማያውቁት እውቀቱ ስለሌላቸው ብቻ አቮይድ ማድረግ ይፈልጋሉ እና ያንን መሸፈን ይፈልጋሉ። ብዙ ደግሞ በጨለማ ውስጥ የሚኖሩ እውነት ያልበራላቸው እውነትን የማያውቁ ሰዎች ደግሞ ጠላት በምን ይጫወትባቸዋል? ከእንደነዚህ አይነት ሰዎች፣ እንዲህ አይነት ጥያቄ ከሚጠይቋቸው ሰዎች ራቁ ብለው ይነግሯቸዋል። ይሄ ደግሞ ደንበኛ የዲያብሎ ስራ ነው። እና ዛሬ ይህንን ስዕል ያመጣሁብላችሁ ምንድን ነው ይሄ ሰው ስለከፈለግ ኢንተርኔት ላይ ቼክ አድርግ እና ስለሷ ብዙ ነገር ታውቃለህ ምናምን እና በእንግሊዝኛ ስፈልግ ምንም ነገር አላገኘው። ኦንሊ ቲንግ አሁን በአማርኛ ስፈልግ ነው ይሄንን ፒክቸር ያገኘሁት፣ ማለት ይሄንን ስዕል ያገኘሁት። እና አሁን ይሄ ስለዚህ ስዕል አንድ ሰው ያስረዳል። ቅድስት አርሴማ እንደዚህ ነው እንደዚህ ነው ምናምን ይላል። እና ግን ሰውየው የሚናገረውን ነገር እኔ ወደ መጽሐፍ ቅዱስ ገባሁ እና መጽሐፍ ቅዱስ ስ ስለዚህ ሴት የሚናገረው ነገር አለ ወይስ ምንም ነገር የለም? አላገኘውም። ከዛ እንግዲህ ሰውየው ታሪኩ እዚህ ላይ የተጻፈው ታሪክና መጽሐፍ ቅዱስ ላይ ምንም ነገር አለማግኘት ሳማንነቱን በጣም ግራ አጋባኝ። ስለዚህ በመጀመሪያ ደረጃ መጽሐፍ ቅዱስ የእግዚአብሔር ቃል በስዕል ወይ ደግሞ በኢሜጅ እንዳናመልክ ወይ ደግሞ በዛ ዲፔንድ እንዳንሆን ይመክረናል። እንግዲህ ይህንን ከየት አገኘኸው፣ እንዴት አወክ ብላችሁ ከጠየቃችሁኝ፣ እንግዲህ መጽሐፍ ቅዱስ አለ በኦሪት ዘጸአት ላይ ሀያ ቁጥር ላይ ያነበብኩት ከአንድ እስከ ስድስት ድረስ እንዲህ የሚል ቃል አለ። እንግዲህ አሁን ማነብላችሁ ኦሪት ዘፍጥረት ምዕራፍ ሀያ ላይ ነው። እንግዲህ ከአንድ እስከ ስድስት እንዲህ ይላል። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። እንግዲህ ከግብፅ ባርነት ላወጣቸው ለእስራኤሎች ነው ይህንን ቃል የሚናገረው እና ሁሉም መጽሐፍ ላይ ይኖራል ብዬ አስባለሁ በእንግሊዝኛም በአማርኛም በሁሉም ላይ እና ምንድ ነው ኦሪት ዘጸአት ምዕራፍ 20 ላይ እግዚአብሔርም ይህን ቃል እንዲህ ብሎ ተናገረ እና ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ ከእኔ በቀር ሌሎች አማልክት አይሁኑልህ በላይ ከሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ላንተ አታድርግ። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ ሦስተኛ እስከ አራተኛ ትውልድ ድረስ የአባታችን የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ ይላል። ይሄ በጣም ቀጥታ የተጻፈ በጣም ክሊር ሆኖ የተጻፈ ነው። እና ለምንድን ነው እግዚአብሔር ይህን ብሎ ሳለ እኛ እግዚአብሔርን እናመልካለን ካልን ለምንድን ነው የተለያዩ ስዕሎችን እየሳለን ሰዎችን ግራ የምናጋባው እኔ በጣም ይገርመኛል ምክንያቱም የእግዚአብሔር ቃል የተናገረውን ነገር ሰው በተለይ ደግሞ እግዚአብሔርን አመልካለሁ እግዚአብሔርን እከተላለሁ ያለ ህዝብ ይህንን ተከትሎ መሄድ አለበት አሁን ይህንን ምስል አገኘው ከዚህ ምስል ጋር የሚደረገው እንትን በምን ላምነው እችላለሁ? ምክንያቱም የእግዚአብሔር ቃል አሁን ይሄንን ምስል አትቀበሉ ካለ በየትኛውም ነገር አትቀበሉ ካለን እንዴት ነው ይሄንን አምነን የምንጓዘው? እና በጣም በጣም አስደንጋጭ ነው። እኔ በተለይ አሁን የእግዚአብሔርን ቃል በደንብ ማወቅ ሲጀምር ማንበብ ሲጀምር ያ በፊት በጨለማ ሲሄድበት የነበረው ጉዞ በጣም ያሳዝነኛል። እና አሁን አዲሱ ትውልድ እንዴት ነው ይህንን የሚያየው? እንዴት ነው በስማበለው የሚጓዘው? እንደ በጣም አስቸጋሪ እኮ ነው፣ ምክንያቱም ትውልዱን እግዚአብሔር ወዳላለው መንገድ ነው እየሄደ ያለው። ስለዚህ ይሄንን የምጠይቃችሁ በምንድን ነው እኔ የእግዚአብሔር ቃል ይሄንን ካላለ፣ ለምንድን ነው ከእግዚአብሔር ቃል ውጭ የምንሄደው ለምንድን ነው በእግዚአብሔር ላይ የምናምፀው? እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ላከልን ከተባለ ለምንድን ነው በኢየሱስ ክርስቶስ ብቻ ማመን ያቃተን? ለምንድን ነው ከባድ የሚሆንብን? ለምንድን ነው ትውልድን ከእግዚአብሔር መንገድ እንዲወጣ በማድረግ ትውልድ ላይ ለምንድን ነው መቅሰፍትን የምንጠራው? ይሄ እኮ ፒውር የሆነ እኮ ይሄ እኮ ግልጽ የሆነ እኮ የዲያብሎስ ስራ ነው። ይሄ በእግዚአብሔር ቃል ነው። እኔ ማንንም ደግፌ ማንንም ለመኮንን አይደለም፣ ግን እንደ እግዚአብሔር ቃል ነው አሁን የምናገር ያለሁት። ስለዚህ የእግዚአብሔር ቃል ምስል አታምልክ ካለ ለምንድን ነው ምስል እያስቀመጥን ለእንደዚህ አይነት ምስሎች እየሳልን፣ ለነዚህ አይነት ምስሎች የምናመልከው ለነሱ የምንሰግደው ለምንድን ነው? ይሄ አንደኛው ጥያቄ ነው እና በጣም የሚገርማችሁ ነገር ሰው የእግዚአብሔርን ቃል ትውልድ የእግዚአብሔርን ቃል ችላ ባለ ቁጥር በዛ ትውልድ ላይ የሚደረግ መቅሰፍት አለ። እንግዲህ በምድራችን ኢትዮጵያ ውስጥ እንግዲህ እኔ ተወልጄ እስካደግኩበት ኢትዮጵያን ትቼ እስከወጣሁበት ድረስ እስካሁን ድረስ እስካሁን ድረስ ምድራችን ላይ በጣም ብዙ አይነት ነገሮች አሉ። እነዚህ ነገሮች ከየት ነው የመጡት ብዬ ብዙ ጊዜ አስባለሁ። ምክንያቱም ብዙ አገር ጎብኝቻለሁ፣ ብዙ አገር አይቻለሁ፣ እግዚአብሔር እድሉን ሰጥቶኝ እና በእንደዚህ አይነት ሁኔታ ውስጥ ሲሄድ ግን በጣም የሚገርመው ነገር የእግዚአብሔርን መንገድ ባልተከተሉ አገሮች ላይ እግዚአብሔር በጣም ተጽዕኖ አድርጎ እዛ ምድር ላይ ብዙ ነገሮች ሲከናወኑ ታያላችሁ። ብዙ ኃጢአቶች ብዙ መቅሰፍቶች በዛ ምድር ላይ ሲሆኑ ታያላችሁ። ኢትዮጵያ ብቻ አለችም፣ ብዙ አገር ላይ ነው። እንግዲህ አሁን የእግዚአብሔር ቃል ምን ይላል? ኦሪት እንግዲህ ይህን ማነብላችሁ ደግሞ ከብሉይ ኪዳን ነው። ከብሉይ ኪዳን ኦሪት ዘዳግም 28 ላይ ነው። እንደዚህ ይላል፣ የእግዚአብሔር ቃል ነው ይህንን የሚለው፣ እኔ አይደለሁም። እንዲህም ይሆናል አለ። የአምላክህን የእግዚአብሔርን ቃል ብትሰማ ዛሬም ያዘዝኩትን ትእዛዝን ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ከፍ ከፍ ያደርጋል። እንግዲህ የወላችሁ የእግዚአብሔርን መስማት እግዚአብሔርን ትእዛዙን መቀበል ከፍ ከፍ ያደርጋቸዋል። እንግዲህ በምድራችን ምን እንደሚሆን ምን እየሆነ እንደሆነ ከልጅነታችን ጀምሮ እስካሁን ድረስ ወደፊትም በትውልዱ ላይ ምን እንደሚሆን እኔ ከዛ ሌላው ምን ይላል? የአምላክህንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል። አያችሁ ሰው እግዚአብሔርን ሲቀበል ትውልድ እግዚአብሔርን ሲቀበል በምድሩ ላይ ምን እንደሚሆንና ትውልድ እግዚአብሔርን ሳይቀበል ሳይታዘዝ ደግሞ በምድሩ ላይ ምን እንደሚሆን ዘዳግም ሀያ ላይ የተጻፈውን ነው 28 ላይ ኦሪ ዘዳግም ይቅርታ ኦሪ ኦሪት ዘዳግም ሀያ ስምንት ላይ የጻፈውን ነው እየነገርኳቸው ያለው። ስለዚህ ምን አለ? አንተ በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ። የሆድህን ፍሬ፣ የምድርህን ፍሬ፣ የከብትህን ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብህም በዋቃህም ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔር በላይህ የሚቆሙትን ጠላቶችህን በፊትህ የተመቱ ያደርጋቸዋል። እንግዲህ ብንታዘዝ ነው ይህ ሁሉ። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊትህ ይሸሻሉ። እግዚአብሔር በረከቱ በአንተ ላይ በጎተራህ፣ በእጅህም ስራ ላይ ሁሉ እንዲወርድ ያዛል። አምላክህ እግዚአብሔር በሚሰጥህ ምድር ይባርከሃል። ይሄ እግዚአብሔርን በመታዘዝ የሚመጣ በረከት ነው። ይሄ እግዚአብሔር ቃል ነው የሚለው አምላክ የአምላክህ የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። እግዚአብሔርም እርሷን ይሰጥህ ዘንድ ለአባቶችህ በማለላቸው በምድርህ ላይ በሆድህ ፍሬ፣ በከብትህ ፍሬ፣ በእርሻም ፍሬ እግዚአብሔር በጎነቱም በላይህ ያበዛል። እግዚአብሔርም በምድር በወራቱ ዝናብ ይሰጥ ዘንድ የእጅህንም ሥራ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብም ታበድራለህ፣ አንተ ግን ከማንም አትበደርም። ይሄ ሁሉ እግዚአብሔርን ሲቀበል ነው ትውልዱ ይሄም ይሆነው። እኛ ግን በምድራችን ያለውን እዩ ሁልጊዜ ከሌሎች የምንበደርንን ሁል ጊዜ ከሌሎች ነው የምንለምነው። ዛሬም ያዘዝኩህን የአምላክህን የእግዚአብሔርን ትእዛዝ ሰምተ ብትጠብቃት ብታደርጋትም፣ ዛሬም ካዘዝኩ ከእግዚአብሔር ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትል፣ ተመልካቸውም ዘንድ ሌሎች አማልክት ባትከተል፣ እግዚአብሔር ራስ ያደርጋል እንጂ ጅራት አያደርግህም። ሁልጊዜም በላይ እንጂ በታች አትሆንም። እዩት እኛ የት ላይ እንዳለን። ነገር ግን የአምላክህን የእግዚአብሔርን ቃል ባትሰማ፣ እያችሁ ከዚህ በኋላ ባትሰማ፣ ምድራችን ላይ ያለውን እዩ እና የእግዚአብሔርን ቃል ስሙት። ነገር ግን የአምላክህን የእግዚአብሔርን ቃል ባትሰማ፣ ዛሬም ያዘዝኩህን ስርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም፣ እነዚህ መርገሞች ሁሉ ይመጡብሃል፣ ያገኙምሃል። በከተማ እርጉም ትሆናለህ፣ በእርሻም እርጉም ትሆናለህ። እንቅብህም በዋቃህም እርጉም ይሆናል። የሆድህም ፍሬ በምድርም ፍሬ የላምህም ርቢ የበግህም ርቢ እርጉም ይሆናል። አንተ በመግባትህ እርጉም ትሆናለህ፣ በመውጣትህም እርጉም ትሆናለህ። እኔም ስለተውከኝ ስለ ስራህ ክፋት እስክትጠፋ ፈጥነህም እስክታልቅ ድረስ በምትሰራው ስራ ሁሉ እግዚአብሔር መርገምን ሽሽትን፣ ተግሣጽን ይሰድብሃል። እግዚአብሔርን ተወርሳት ዘንድ በምትገባባት ምድር እስኪያጠፋ ድረስ ቸነፈርን ያጣብቅብሃል። እግዚአብሔር በክሳት፣ በንዳድም፣ በጥብሳትም፣ በትኩሳትም፣ በድርቅም፣ በዋግም በአረማሞም ይመታሃል፣ እስክትጠፋ ድረስ ያሳድዱሃል። በራስም ላይ ሰማይ ናስ ይሆንብሃል፣ ከእግርህም በታች ምድሪቱ ብረት ትሆንብሃለች። እግዚአብሔር የምድርህን ዝናብ ትቢያና አፈር ያደርጋል፣ እስክትጠፋ ድረስ ከሰማይ ይወርድብሃል። እግዚአብሔር ከጠላቶች ፊት የተመታ ያደርግሃል። በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድ ከነርሱ ትሸሻለህ። ለምድርም መንግሥታት ሁሉ ድንጋጤ ትሆናለህ። ሬሳ ለሰማይ ወፎች ሁሉ ለምድርም አራዊት መብል ይሆናል፣ የሚያስፈራቸውም የለም እግዚአብሔር ፈውስ በሌለበት በግብፅ ቁስል በእባጭ በቋቅጫም በችፌም ይመታሃል። እግዚአብሔር በእብደት በእውርነት በድንጋጤም ይመትሃል። በቀትር ጊዜ እውር በጨለማ እንደሚርመሰመስ ትርመሰመሳለህ። መንገድህም የቀና አይሆንም። በዘመንም ሁሉ የተጨነክ የተዘረፍክም ትሆናለህ፣ የሚያድንህም የለም። ሚስት ታጭ አለ ሌላም ሰው ከእርሷ ጋር ይተኛል። ቤት ትሰራለህ፣ አትቀመጥበትም። ወይን ትተክላለህ፣ ከእርሱም አትበላም። በሬህ በፊትህ ይታረዳል፣ ከእርሱም አትበላም። አህያህ ከእጅህ በግድ ይወሰዳል፣ ወደ አንተም አይመለስም። በግህ ለጠላቶችህ ትሰጣቸዋለህ፣ የሚያድንህም አታገኝም። ወንዶችና ሴቶች ልጆች ለሌላ ሕዝብ ይሰጣሉ፣ ዓይኖችህም ያያሉ ሁልጊዜ ስለ እነርሱ ሲባክኑ ያልቃሉ በእጅህም ኃይል ምንም አይገኝም የምድርህም ፍሬ ድካምህም ሁሉ የማታውቀው ሕዝብ ይበለዋል አንተም ሁል ጊዜ የተጨነቅ የተገፋህም ትሆናለህ አይኖችህም ከሚያዩት የተነሳ እብድህ ትሆናለህ እግዚአብሔር ፈውስ በሌለው በክፉ ቁስል ጉልበትህና ጭንህን ከእግርህ በታች እስከ ጫማ አናት ድረስ ይመታሃል እግዚአብሔርም አንተም በአንተም ላይ የምታነግሰውን ንጉስ አንተና አባቶች ወዳላወቅኳቸው ሕዝብ ይሰድሃል። በዚያም ሌሎችን የእንጨትና የድንጋይ ማልክት ታመልካለህ። እግዚአብሔር በሚያገባህ በሚያገባ በአህዛብ መካከል ሁሉ ድንጋጤ፣ ምሳሌም፣ ተረትም ትሆናለህ። እጅህ ዘር ወደ እርሻ እጅግ ዘር ወደ እርሻ ትወጣለህ። አንበጣም ይበለዋል። ጥቂት ትሰበስባለህ ወይን ትተክላለህ፣ ታጅበውም አለ ትልም ይበለዋል። ከእርሱ ምንም አትሰበስብም፣ የወይን ጠጁንም አትጠጣም። የወይራ ዛፍ በአገርህ ሁሉ ይሆንልሃል፣ ወይራህም ይረግፋል፣ ዘይቱንም አትቀባም። ወንዶችና ሴቶች ልጆችህ ይወልዱልሃል፣ በምርኮ የሚሄዱና ለአንተ አይሆኑም። ዛፍህም ሁሉ የምድርን ፍሬ ኩብኩባ ይወርሰዋል እያለ ይቀጥላል። ይሄ ሁሉ በምንድን ነው ያላችሁ እንደሆነ ሰው የእግዚአብሔርን ቃል ባልተቀበለ ትውልድ ላይ የሚደርስ ነው። ምድራችን ላይ ዛሬ አሁን ቅድም ከዘረዘሩት ውስጥ በአብዛኛው ዘጠና ፐርሰንት ምድራችን ላይ አለ። ዛሬ ሰላም የለንም፣ እርስ በራሳችን አንዋደድም። ዛሬ እርስ በራሳችን እንደተጠላላን ነው። እርስ በራሳችን እንደተዋጋን ነው። መንግስት ይመጣል፣ ያኛው ይመጣል፣ ሰላም የለም። ድህነት አለ። ዛሬ ህዝባችን በቀን አንድ ጊዜ እንኳን ለመብላት በጣም አስቸግሮታል። በጣም ተቸግሯል። ድህነቱ ወሰን የለውም። ክፋቱ ወሰን የለውም። ይሄ ሁሉ የሚመጣው ከምንድን ያላችሁኝ እንደሆነ እግዚአብሔር ምድሪቱን ስላልባረከ ነው። ይሄ ደግሞ መጽሐፍ ቅዱስ ላይ ያለ ነው። ለምንድን ነው ከዓለም ውራ ይሆን ነው? ለምንድን ነው እኛ ወደኋላ የቀረ ነው? ይሄ እኮ ከእምነታችን ጋር የተያያዘ ነው። ስለዚህ እንደ እግዚአብሔር ቃል መኖር ካልቻልን የሚቀጥለው ትውልድ በዚህ ሁኔታ ይቀጥላል። ስለዚህ እንደ እግዚአብሔር ቃል እንኑር። እኛ ክርስቲያኖች ነን ካልን በክርስቶስ እናምናለን ካልን መጽሐፍ ቅዱስ እንደሚለው ወንጌል እንደሚለው መኖር አለብን። ያለበለዚያ ይሄ አሁን መጽሐፍ ቅዱስ ላይ የተተነበረው ነገር ሁሉ በምድራችን ላይ አለ። ሁላችንም እናውቀዋለን። አድገንበታል፣ አርጅተንበታል። የሚያሳዝነው ደግሞ በእንደዚህ አይነት ሁኔታ ኖረን ከዚህ በኋላ የሚመጣው ደግሞ የዘላለም እሳት ሲጠብቀን ደግሞ በጣም ያሳዝናል። ስለዚህ ይሄንን መሴጅ የምትሰሙ ሁሉ እንመለስ፣ ወደ እግዚአብሔር ቃል እንመለስ፣ ወደ ወንጌል እንመለስ እውነት ወንጌል ነው። ሰዎች የተለያየ ትርክት እያመጡ የተለያየ ስዕል እያመጡ ለነዚህ አይነት ትርክቶች፣ ለእንደዚህ አይነት ታሪኮች እንድንሰግድ የሚያደርጉን ከሆነ እግዚአብሔር በምድራችን ላይ ያለው ነገር ማቆሚያ የለውም። አትሊስት እኛ አንለፍ፣ ግን ለሚቀጥለው ትውልድ ግን ትውልድ መዳን ይሁንለት፣ እውነቱን ተናግረን እንለፍ። እውነቱ ኢየሱስ ነው። መዳን የምንችለው በኢየሱስ ነው። በትርክት አንድንም፣ በታሪክ አንድንም፣ ሰዎች ተረት ተረት በሚነግሩን ነገር አንድንም። መጽሐፍ ቅዱስ የሚናገረው ከሰማይ በታች የተሰጠን አንድና አንድ ስም ነው፣ እሱም ኢየሱስ ክርስቶስ ብቻ ነው። ስለዚህ መዳን የምንችለው በኢየሱስ ክርስቶስ ነው። ስለዚህ ወንጌልን ሰብከን እንሂድ። ስለዚህ ትውልድ ሆይ ይሄንን ስማ። እውነተኛውን ነገር ከእግዚአብሔር ቃል ፈልግ። የእግዚአብሔር ቃል ተጽፎልናል። ውጭም የሚኖር ሰው፣ አገር ውስጥ የሚኖር ሰው፣ ማንበብ መጻፍ የሚችል ሰው ሁሉ የእግዚአብሔርን ቃል ማንበብ መቻል አለበት። እውነቱ ያለው እግዚአብሔር ቃል ውስጥ ነው። ስለዚህ ይሄንን መሴጅ ለመናገር ነው ወደዚህ የመጣሁት። እግዚአብሔር ይባርካችሁ ስላዳመጣችሁኝ። እንግዲህ እውነትን እውነትን ሁልጊዜ መናገር አለብን ሁላችንም እውነትን ልንፈራ አይገባ። ምክንያቱም ፍርሃት ከእግዚአብሔር አይደለም፣ ፍርሃት ከሰይጣን ነው። ሰይጣን ነው የሚያስፈራራው እውነትን እንዳንናገር ሁል ጊዜ አፋችንን የሚሸብበው ሰይጣን ነው። የእግዚአብሔር መንፈስ ግን በፍጹም በእውነት ተናግረን እንድናልፍ ነው። አንድ ጊዜ ብቻ ነው የምንኖረው በዚህ ምድር ላይ። እውነቱን ተናግረን እስከ መጨረሻው ድረስ የዘላለምን ህይወት አግኝተን እንሂድ ነው መሴጁ። እግዚአብሔር ይባርካችሁ፣ ስላዳመጣችሁኝ። እንግዲህ በእውነት ምናልባት ከመጽሐፍ ቅዱስ ውጭ ተናግሬ ከሆነ ይቅርታ ጠይቃለሁ። መጽሐፍ ቅዱስ እንደሚለው ግን እኔ እንደገባኝ መጽሐፍ ቅዱስ ላይ ያለውን ክቡር የሆነውን የእግዚአብሔርን ቃል እንከተል፣ በሱ እንመን ነው እያልኩ ያለሁት። እና በተረፈ እንግዲህ በሚቀጥለው ደግሞ በሌላ ፕሮግራም እስከምንገናኝ፣ ጌትሽ አዲሱ ሰው ነኝ። መልካም ጊዜ ይሁንላችሁ ብዬ እሰናበታችኋለሁ።